በኢትዮጵያ ለመጀመሪያ ጊዜ በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ለማቅረብ የሚያስችል ስምምነት ተካሄደ። ስምምነቱ የተካሄደው በቻይናው የመኪና አቅራቢ ሻክማንና የሀገር በቀል ድርጅት የሆነው ቢይካ መካከል ነው። በስምምነቱ መሰረት ቢይካ የሻክማን በፈሳሽ የተፈጥሮ ጋዝ የሚሰሩ የተለያዩ ተሽከርካሪዎችን ወደ ሀገር ውስጥ ያስገባል። ቅድስት አባተ በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ቅድስት፣ እንደምን ውለሻል? መረጃዎችን ልትነግሪን ትችያለች? አመሰግናለሁ። ምን ይችል ኢትዮጵያ በያዝነው ዓመት ከሰማቻቸው ብስራቶች መካከል የፈሳሽ የተፈጥሮ ጋዝ ፕሮጀክት አንዱ ነው። መስከረም ወር ላይ ጠቅላይ ሚኒስትር በጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል በመገኘት የመጀመሪያውና 111 ሚሊየን ሊትር ማምረት የሚችለውን የ ፈሳሽ ተፈጥሮ ጋዝን ፕሮጀክት ማስመረቃቸው ይታወሳል። ከዛ ባለፈ ደግሞ ሁለተኛውንም ዙር አስጀምረዋል። በዚህ ወቅት ጠቅላይ ሚኒስትሩ እንደተናገሩት ከሆነ በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን የሚያስገቡ ነጋዴዎች ከቀረጥ ነጻ ማስገባት እንደሚችሉ ገልጸው ነበረ። ይህንን ተከትሎም በዛሬ ዕለት የመጀመሪያው የሆነው በፈሳሽ የተፈጥሮ ጋዝ መስራት የሚ የሚችሉ ተሽከርካሪዎችን ማስገባት የሚያስችል ስምምነት ተከናውኗል። ይህን ስምምነት ያካሄዱት የቻይናው ኩባንያ ሻክማንና ሀገር በቀል ድርጅት የሆነው ቢያያካ ናቸው። በስምምነቱ መሰረትም የሀገር በቀል የሆነው ድርጅት ቢያያካ ከቻይናው ኩባንያ ሻክማን በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ተረክቦ ወደ ሀገር ውስጥ የሚያስገባ ይሆናል። ከዚህ በተጨማሪም የድርጅቱ ጀኔራል ማኔጀር ሚካኤል ካሳ እንደተናገሩት ከሆነ ከዚህ ልምድ በመውሰድ ደግሞ በዚሁ በሀገራችን በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን መገጣጠም እና ማምረት የሚያስችል ድርጅቱ ዝግጅቱን ማጠናቀቁን ነው የተናገሩት። የተፈጥሮ ጋዝን መጠቀም መጀመሯ፣ በተለይ ደግሞ የተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎችን ወደ ሀገር ውስጥ ማስገባት መጀመሯ ኢትዮጵያ ያላትን የተፈጥሮ ሀብት እንድትጠቀም ከማድረግ ባለፈም ለቤንዚንና ለናፍታ የምታወጣውን ወጪ የሚያስቀርላት ነው። እንደሚታወቀው የ ፈሳሽ የተፈጥሮ ጋዙ ወደ አየር የሚለቀው በካይ አየር በጣም ዝቅተኛ መሆኑ ይታወቃል። በርካታ የኃይል ምንጭም መሆን የሚያስችል ነው። በተፈጥሮ በነዳጅ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባትም የተለያዩ ስርዓቶች ተዘርግተዋል። አመቹ ሁኔታዎች አሉ። በዛሬው ዕለትም እንግዲህ የመጀመሪያው የሆነ በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ መግባት የሚያስችል ስምምነት ተፈጽሟል። ይህ ስምምነት እንግዲህ ለሌሎችም አርአያ የሚሆን በቀጣይም በርካቶች ይህንን ተከትለው ኢትዮጵያ የተለያዩ የሀገር አቋራጭ ባሶችንም ሆነ ከባድ ተሽከርካሪዎችን ወደዚህ በማምጣት ተፈጥሯን መጠቀም ያስችላታል ማለት ነው። ያለኝ መረጃ ይህንን ይመስላል። ምን ይችል